365 ቀን አትፍሩ ይለናል ቃሉ ይሄ ሁሉ ቃል እያለ ፍርሃት አንዳንድ ጊዜ ያጠቀናል ያጠቃናል የፍርሃት መድኃኒት ሊሰጣችሁ ነው ፍርሃት ፍርሃት ሲላችሁ ማድረግ ያለባችሁ የመጀመሪያው ነገር የእግዚአብሔርን ቃል ማሰላሰል ከፍርሃት ለመውጣት ታላቅ ወንድምህ ጋ አትደውል እሱ ራሱ እየፈራ ነው ካንተ የባሰ ፈሪ ነው እሱ ራሱ የራሱ ጉዳይ ላይ ያልተፈታ እየተሰቃየ ነው በሱ ስቃይ ላይ አንተን አትጨምርበት ባለስልጣን ጋር አትደውል እሱ ራሱ ግምገማ ላይ ጦዞ ነው ያለው። ሮጠ መጥተ መጽሐፉን ክፈት። አንተ የኔ ነህ የሚል ቃል ታገኛለህ። ያኔ ፍርሃት ካንተ ወደ ኋላ ያፈገፍጋል። የእግዚአብሔርን ቃል የሚያሰላስሉ ሰዎች ወዲያውኑ የውስጥ ጥንካሬ ስለሚያገኙ ፍርሃትን ሰንጥቆ ወደፊት ወክ ያደርጋሉ። በውሃ ውስጥ በምታልፍበት ጊዜ ካንተ ጋር እሆናለሁ። ወንዙም ስትሻገረው አያሰጥምህም። ነበልባሉ አይፈጅም የሆነ ችግር ውስጥ ስትገቡ፣ ለመጀመሪያ ጊዜ ሲሆን በጣም ያማል። ስትለማመዱ ቁርስና ምሳ ይሆናል። ምሳ ቀርቧል ስትባል ትላለ አትልም። ማንኛውም ነገር ለመጀመሪያ ጊዜ ሲሆን ያስደነግጣል፣ ያሳምማል፣ ግራ ያጋባል። ለመጀመሪያ ጊዜ ሲሆን፣ አሁን ስፖርት ቤት ለመጀመሪያ ጊዜ ብትሄዱ፣ ትንሽ ድቡ ድቡ ብላችሁ የሆነ ክብደት ብታነሱ፣ እጅ ወደ አንተ አይመጣም። መፋቂያም ያክል እጅ ትልቅ እጅ ያክል አይመጣም። እኔ አንድ ጊዜ ጋናዊ ነው ከኔ ጋር ውጭ ሀገር በሄድንበት ጠዋት ቀስቅሼው ና ና ጅም ቤት እንሂድ አልኩት። በፍጹም አይወድም ስፖርት። እንዲህ እያለ ጎትቼው ይዤ ወርኩ። ስፖርት ቤት ገባና ሁለት ጊዜ ነው ተኝቶ ነው እንደውም ደግፌ ነው ፉሻፕ እንዲህ ብሎ የተነሰው። እንደዚህ ካለ በኋላ ትንሽ ብረት ነው እንዲህ ያለው። ከዛ በሁለተኛው ቀን ጠዋት የት ነው ይለዋሉ፣ ሆስፒታል ነኝ። እግዚአብሔር ምስክሬ ነው፣ ሆስፒታል ነኝ። ምን አጋጠመ ያልኩት፣ እረ ሂጄ ምግብ አይበላም ሰውነት ሁሉ ተበጣጥሷል። አሁን ለዚህ መደጋገም ነው የሚያስፈልገው ወይስ ሆስፒታል መሄድ ነው? ሁለተኛ ቀን ቢደግም እኮ እየለቀቀ ይሄዳል ህመሙ። ወደ ጡንቻ ይቀየራል። መደጋገም ነው ችግርን፣ መደጋገም የመጀመሪያ ቀን ያሳምማል። ሁለተኛ ሶስተኛ ሲሆን ጡንቻ ትፈጥርና ችግር ላይ ትራመዳለን። ሁለተኛ በጅም ቤት አላልፍማል እስካሁን ድረስ። ከስፖርት ጋር ተጣልቶ የኔ ጠላት ነው ይላል። አንድ ነገር ውስጥ ስትገቡ ለመጀመሪያ ጊዜ ሲሆን ያማችኋል፣ ያስደነግጣችኋል። መደጋገምን ተማሩ። መጀመሪያ ቀን የሚያስጨንቅ ነገር ሆኖ ይታያል፣ ሌላ ቀን ግን ውበት ይሆናል።